እኛ ተመቻችተንበት ያለበት ቦታ ላይ እግዚአብሔር ፈቃዱ እንዳልሆነ ነግሮን ምክንያቱም ሳናቅ መንገድ ጀምረን መሀል ላይ አሃ ለዚህ ነው ያልንበት ነገር አለ ወይም ደግሞ እኛ ጥሩ ናቸው ብለን አብረናቸው የህይወት መንገድ ከጀመርናቸው ሰዎች ጋር ተለዩ ሲለን እዛ ሞመንት ላይ ምንም ሳናቅ እሺ ብለን ታዘን ከዛ በኋላ ለዚህ ነበር ያልንባቸው ሞመንቶች አሉ መጽሐፍ ቅዱሳችን ላይ ደቀ መዛሙርቱ ይህን ነገር በመጀመሪያ አላስተዋሉም ይለናል ምንድነው ታዲያ ደቀ መዛሙርቱ በመጀመሪያ አላስተዋሉት ነገር ኢየሱስ ከደቀ መዛሙርቱ ሁለቱን ከፊታቸው ወዳለ መንደር ሄደው የታሰርች የአህያ ውርንጭላ እንዲያመጡ ያዛቸዋል። ታዲያ ማንም አንዳሽ ቢላቸው ለጌታ ታስፈልጋለች በሉ ብሏቸው ይልካቸዋል። ታዲያ የሆነ በትንቢታ ዘካርያስ ላይ አንቺ የጽሆን ልጆች ደስ ይበልሽ፣ አንቺ የኢየሩሳሌም ልጆች እልል በይ፣ እነሆ ንጉሥሽ ጻድቅና አዳይ ነው፣ ትሁትም ሆኖ በአህያ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል የሚለው ትንቢት ይፈጸም ዘንድ ነው። ታዲያ ደቀ መዛሙርቱ ሄደው ኢየሱስ እንዳላቸው አደረጉ። አህያይቱንና ውርንጭላይቱን አመጡ። ልብሳቸውንም በእነሱ እሱ ላይ ጫን ተቀመጠባቸው። ከህዝቡም ብዙዎቹ ልብሳቸውን እያወለቁ በመንገድ ላይ ያነጠፉ፣ ሌሎች ደግሞ ከዛፍ ጫፍጫፍን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ህዝብም የሚከተሉትም ሆሳአና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳአና በአርያም እያሉ ይጮው ነበረ። ታዲያ መጀመሪያ ላይ እንዳለው ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ትንቢትን ሊፈጽም ውርንጭላይቱን ላይቱን አምጡ ብሎ እንዳዘዛቸው የገባቸው ኢየሱስ ክርስቶስ በክብር ወደ አባቱ ካረገ በኋላ ነበር። እነሱ መጀመሪያ ላይ ሂዱ አምጡ ሲላቸው ሳይገባቸው ራሱ ሲታዘዙ ነበር። ወደ እኛ ህይወት እናምጣው። ብዙ ጊዜ እኛም ታዘን መንገድ ከጀመርን በኋላ ወይም ከደረስን በኋላ ነው ምክንያቱን የምናስተውሉ። ዛሬ ድንግዝግዝ ብሎ ሳይታየን እግዚአብሔር ተናግሮን፣ ግን መንገዳችንን እየቀጠልን ላለን ሰዎች መዳረሻችን ላይ ወይም መሀል ላይ እግዚአብሔር ያሰበልን ነገርን መረዳት ስለሚሆንልን የተናገረንን አምነን መንገዳችንን እንቀጥል። መች እንደምናቅባና፣ ግን የተናገረውን እናውቃለን።